ሰላም ጤና ይስጥልን ውድና የተከበራችሁ የገኒቲዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድርጥግ ብዝት ሙልት ትረፍ ይበልልኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ነባር ቤተሰቦች ላይ ኮመንት ማድረግ አትርሱ በዚህ ቻናል ታዲያ የተለያዩ የሀገር ቤት ትስታዎችን አሳያችኋለው በስደት አለመሆናችሁ ሀገራችሁ ይናፈቃችሁ ይህንን ቪዲዮ እስከ መጨረሻው ብታዩት ቦታው ድረስ እያላችሁ እስኪሰማችሁ ድረስ አስጎበኛቸዋለሁ። አሁን ከብቶችን ከጋጡ ወይም ደግሞ ካደሩበት በረታቸው አውጥቼ ላሰማራቸው ነው። መግቢያዬንም እንደተመለከታችሁ ወተት እየናጥኩ ነበረ። ታዲያ ሁሉንም ውሎዬን አስጎበኛቸዋለሁ። እስኪ እስከ መጨረሻው ተመልከቱትና ላይክ ኮሜንት ማድረግ ናት ትርሱ የተለያዩ ትዝታዎቻችሁንም በኮሜንት እስከ ዛሬ በሰራዋቸው ቪዲዮዎች ሀሳባችሁን እየገለጻችሁልኝ ነው። አሁንም ደግሞ ሀሳባችሁን አካፍሉኝ። አሁን ከብቶቼን ከበረት ወይም ደግሞ ከጋጡ እያወጣዋቸው ነው ፈትቻችኋለው። ለማንኛውም እንግዲህ ፍየሎቼን ፈትቼ አወጣቸዋለው። ይሄው እንደምትመለከቱት እንግዲህ ወደ ጓሮ እያሰማራዋቸው ነው። ፍየሎቹን እንግዲህ ጓሯችን ያው በቆሎ ዘንድሮ በቆሎ ፀሐይ ስለያዘው በደንብ እሸት እንትን አላለም። ገና ብቅ ብቅ እያለ እያለ ፀጉር ምንድነው የሚባለው የበቆሎ ፂም አላደል? እሱን ካወጣ በኋላ ነበረ እንትን ያለው ማለት ነው። እዝና ፀሐይ እየያዘው ታዲያ፣ ፀሐይ ስለያዘው እንትን አላለም በደንብ አላዘለም ማለት ነው። አልፎ አልፎ ነው ቀድሞ እንትን ያለ ነው ትንሽ እሸት የሚሆኑ የደረሰው እና ግን ያው አገዳው ቆሟል ለማንኛውም አሁን ከብቶቹን ይኸው እንደምትመለከቱት ይሄ አውድማ ነው ክምርም አለ ሲወቃም አሳያቸዋለሁ እንግዲህ ባትሪ ካልጨረሰብኝ የሀገር ቤት እንግዲህ ገጠር ላይ የምታውቁት በጣም ያስቸገረው ትልቁ ባትሪ ነው ማለት ነው በየቀኑ ቻርጅ እየተደረገ ነው ከተማ እየሄደ እዚህ ጋር ደግሞ እንግዲህ ወይራ ትልቅ ዛፍ አለ ጓሯችን አጠገብ እንግዲህ ወይራው ላይ ወጥቼ ለፍየሎቹ ቅጠል ቆርጥላቸው ነው እና እንደምትመለከቱት ያው ቅጠል ቆርጥላቸዋለሁ፣ ለፍየሎቹ በጣም ነው የሚወዱት ወይራ ማለት ነው። እንደዚህ ትልልቅ እየሆነባቸው ነው እንጂ ራሱ እዛው ዛፉ ላይ ራሱ ወጥተው ቢበሉ ደስታቸውን አይችሉትም። ቀረብ ቀረብ ያሉትን ግንዱን ድረስ እንትን ይላሉ ማለት ነው፣ ወጥተው ይበላሉ። ይሄ ግን አይመችም ለመውጣት ፍየል ማለት ነው። እና ወጥቼ አወር እንትን አልኩላቸው ቅጠል ቆረጥኩላቸው። እንዲሁም ደግሞ ከዚህ መፋቂያም ለራሴ ቆረጥኩኝ። ወይራ መፋቂያ በነገራችን ላይ በጣም ነው ደስ የሚለው። እኛ አካባቢ ወይራ በጣም አለ፣ ደስ የሚል አለ ማለት ነው። መፋቂያ በጣም ጥርስ ጽድት ነው የሚያደርገው ማለት ነው። እንግዲህ የምታቆታቆታላቸው የወይራ መፋቂያ ከዛም በኋላ ደግሞ እንግዲህ እንደምትመለከቱት ከጀርባዬ ማለት ነው፣ አገሩን እየቀኛችው በሌላ በኩል ደግሞ እንዲሁ ተቀጥላ የሚባል አለ። ተቀጥላ ቆርጬ ላመጣላቸው ነው። ይሄው እንደምትመለከቱት እንግዲህ ከኋላ የምታዩት እንግዲህ አሻጋሪ አካባቢያችን ያሉ ነው። ይሄ ደግሞ እንግዲህ እንቁጣጣሽ የሚባለው አበባ መሰለኝ። እንግዲህ በእናንተ ሀገር ምን እንደምትሉት አላውቅም። እኛ ጋር እንግዲህ እንቁጣጣሽ ይባላል። በየአመቱ እንግዲህ መስከረም መስከረም አካባቢ ነው ይሄ የሚፈካው ማለት ነው። ከዛ በኋላ አይገኝም ይሄ አበባ ማለት ነው። እንደምትመለከቱት እንግዲህ ተቀጥላ፣ በጣም ፍየሎች በጣም በጣም ነው የሚወዱት ይሄንን ቆረጥኩላቸው እንግዲህ ወይራና ይሄንን። ተቀጥላ ከዛፍ ላይ ዝም ብሎ እንደ እንትን ነው የሚወጣ ማለት ነው። ማንኛውም ዛፍ ላይ እንደዚህ አይነት ተቀጥላ ይወጣል ማለት ነው። ስለዚህ የተለያየ ዛፍ ላይ የሚወጣ ቅጠል ነው ይሄ ራሱን ችሉ አይበቅልም። ዛፍ ላይ ነው ላይ ጫፍ ጫፍ ላይ ዛፍ ላይ ይወጣል ማለት ነው እና ያው እንደምትመለከቱት ሀገሩ እንድትቃኙት ከጀርባ ማዶ ማዶ እንድታዩ መንደሩ ረፋድ ላይ ይህንን ይመስላል። ከታች የምታዩት እንግዲህ ከርቀት እየገባላችሁ ይሆናል አስባለሁ ብ ያስባለሁ። ይቺ እንግዲህ ከኋላ የምትመለከቷት ደግሞ እንግዲህ ቆርቆሮ አይታይም እንጂ የኛ ከተማ ነች። እንግዲህ ከፊት ለፊት የምታዩት በዚህ በኩል ማለት ነው እንግዲህ አካባቢያችንን በዛው እየቀኛችሁት እንድታዩ ብዬ ነው እንደዚህ ያስገባዋለችው ያስገባውላችሁ ማለት ነው። ከዚህም በኋላ ደግሞ እንደምትመለከቱት አሁንም ወጣ ብዬ ብቻ ዞር ዞር አካባቢውን እንድትቃኙ ይኸው መንደራችን። ከኋላ ደግሞ ዞር ስትሉ ይሄ ደግሞ የመንደራችን እዚህ ከቆርቆሮ በኩል ያለው የምታዩት እንዳለ የኛ ሰፈር ነው ማለት ነው። ወደ ላይ ደግሞ እንግዲህ ሜዳ አለ፣ ከብቶች የምናውልበት ሁሉም ከብት የሚውልበት ማዶ ላይ የሚታዩት ሜዳ አለ። ይሄ ማለት ነው ይሄ በየዓመቱ ይከለከል እና ከብቶቻችን ይውሉበታል ማለት ነው። ስለዚህ ይሄ እንደምታዩት ሜዳው እና ከሰራ የምታዩት ገደላማ ቦታ እሱ ከብት ፍየልም ይውልበት ማለት ነው። ክረምት ክረምት ተከልክሎ ሳር ሲሆንና ለከብቶች ሳር ብቻ ነው የሚያገለግለው ማለት ነው። ይህ ደግሞ እንግዲህ በሬው እንደምትመለከቱት ለፍየሌች የቆረጥኩትን ስሰጠው በላ። እዚ ጋ እየሞከርኩት ነው ማለት ነው። እዚ ጋ ደግሞ እንግዲህ ቁጭ ብዬ ይሄ የቀጠፍኩትን ምንድን ነበረ? የእንቆጣጣሽ አበባ ይሰካካል እንደዚህ። ምንድን ነበረ ብዙ ጊዜ የህንዶችን አበባ የታቸው ከሆነ አንገታቸው ላይ የሚያደርጉት የሆነ አበባ ነው፣ የተቀጣጠለ አበባ። ይሄ ደግሞ በቀጫጭኑ ሆኖ ይሰካካል ራሱን ችሎና ሰካክቼ ለራሴ አንገቴ ላይ እጄ ላይ የማረገው እንትን ሰራለው እንግዲህ። ተመልከቱት ምን እንዴት እንደማረገው ማለት ነው። በጣም ነው ደስ የሚለው። እንግዲህ እኛ ልጆች እያለን እንደዚህ ያድርግን ነው ሰካክተን ሰካክተን እንደዚህ አበባውን ማለት ነው አንገታችን ላይ እጃችን ላይ የተለያዩ ጌጣጌጥ እናደርገዋለን ማለት ነው። እንግዲህ በተፈጥሮ አበባ መድመቅ ማለት ነው። እንግዲህ እንደምትመለከቱት የልጅነት ትዝታ የተቀስቅሰው ብኘው እንግዲህ አበባውን እንዲህ በዚህ መልኩ እየሰካከውት ነው። እርስ በራሱ የሆነ እንትን አለው። አበባውን ስትሰኩት የራሱ ቦታ ቦታ አለው ማለት ነው። ከዛኛው ጋር የሚሰካካበት ማለት ነው። ይህ እንደምትመለከቱት ከዚህም በኋላ እንግዲህ እጅ ላይ ያደረጉትን ይታያቸዋል። ደግሞ አንገቴ ላይም ለአንገቴ እየሰራው ነው ለእጅ ያለኝ ለአንገ